ተነገጠ፣ ይባት ማለት ነው። ቢሆንም ግን እንደምንም ወጣ ማለት ነው። ሲወጣ ግን ስልኩ ዞለት ነበር። የመጡት ጽዮን ና ናታን ማለት ነው። ያ ስልክ ውስጥ ደግሞ በጣም ብዙ ምስጥሮች አሉ። ብዙ ነገሮች፣ ብዙ ክፋቶች የሰሩት እና ሉሊት ደግሞ ስደውልለት የሆነ አልማዝ የምትባል በተደጋጋሚ ስደውል አንድ ስቼ ነበረ ስል ናታን በጣም ተቆጣው ማለት ነው እና ሲቆጣ ጊዜ ግን ምን አለችክ ብሎ ሲጠይቀው ያለችውማ የሆነ አዲስ አዲስ ደንበኞች እየገቡ ነው፣ አዲስ ልብስም ደግሞ ገዝተናል ስትል ነው የሰማው። በዛ ባትሪ የተቋረጠ ብዙም አልሰማ ማለት እና ብቻ አሁ፣ እሱ የስራ እንትን ነው። እኔ በጣም የተቸገሩ ልጆች እናትና አባት የሌላቸው ልጆች እየረዳቸው ስለሆነ ድርጅት ስላለኝ ለዛ ነው። አዲስ ልብስም ስለገዙ ብር እኔ ስላላኩ ነው፣ ለዛ ነው አለ። ግን ጽዮን ደግሞ ወዳ ነው የገባላት እና ጽዮን ተረድታለች ሰውዬ ምን እንደሆነ እና፣ ግን አንተ ስታይ አትመስልም ብላ መለሰችላት። እሱም ደግሞ አልመስልም እንዴ ብሎ ደነገጠና ወደ ሌላ ወሬ ቀየረው ማለት ነው። ግን ያ ቀን ጽዮን ይዛለች፣ በቃ ይሄ ሰው መጣራት አለብኝ ወንድሜ ላይ ምን እንደም እየሰራ የሆነ መጣራት አለብኝ አለች። ግን በአሁኑ ሰዓት ናታን ዳክሞታል። በቃ የፉዬ ክፍል ራሱ እየገባ የሷ ትዝታ ሁሉ እያየ እንደገና ጽዮንም ደግሞ ይሄች ልጅ አረሳሃም አይደለም እስካሁን እያለች ነውና ብቻ ምንም ምንም ቢሆን ጽዮንን ብጠይቀው የሱ በቃ የሱ ምስጥር፣ ለብቻው ያዘ ለማንም አላካፈለውና ብቻውን እየተጎዳ ነው። ግን ጽዮን ወንድሙ በጣም እንደተጎዳ እሷ ብቻ ነው የምትረዳው። ገኒ ራሱ ለናታን የምታስብላት ልክ የፉዬ ከቤት ስትወጣ ናታን ላይ ተነስታበታለችእና ምክንያቱም ያ ደብዳቤ ነው ያ ደብዳቤ ተጽፎ አልጋ ላይ ነው ያገኝ ያገኙት እና ያው ደብዳቤ የሚለው እኔ ፈቅጄ ወድጄ ነው በራሴ ነው የሄርኩት ማንም ሳላስገድደኝ ብላ ስለጻፈ እውነት መስላት የምር ተማራ፣ ወይንም ናታን ቤዘን ስላገባት ወይም እርጉዝ ስለሆነች ለዛ ነው የጠፋችሁ ብላ ስላሰበች ገኒ በጣም ናታን ላይ ተነሳችሁ ማለት ነው። ግን ቢሆንም ግን ከገኒ በላይ ዋጋ እየከፈለ ያለው ናታን ነው። ናታን እኮ አይተኛም አይበላም፣ ብዙ ጊዜ ይንከራተታል። ገንም ያው ታስባለች፣ ጨነቃለች። ግን እዛው ቤት ሆና ነው ምን ታደርጋለች? እና ከባድ ነው። ሁሉም እየተጨነቁ ነው። ግን እስከ እንደ ናታን ዋጋ እየከፈለ ሰው የለም። ቤዛ አገባት፣ ብዙ ነገር ሆነ እኮ ለኢፉ ስል ብቻ እንደዛ ነው። ኢፍራታን ባለፈው ለሱ ስትል ራሱን ድጋሚ አሰረች። ግን መጀመሪያ በእጇ ላይ ተፈታ ነበረ ግን የስለናታን ሲያወራ ስሰማ በቃ ይሄ ነገር ማድረግ አለብኝ አለች እና በጣም ጎበዝ ናት ዘደኛ ናት እኔ አውቄ ነበረች ልጅማ የሆነ የሆነ አላማ አላት የሆነ ያቀደች ነገር አለ ብዬ ነው እኔ ይገባል እንጂ ማንንም ሰው ራሱን አስሮ እዛ እንትነ አደርግም እና ርቦኝ ነበረ። ለዛ ነው እዚ ተንከባልዬ የመጣሁት ብላ አስመሰለችው ማለት ነው። የፍርሃት ጀግና እኮ ናት። አሁንም ግን በጣም ያስደስታል። እንኳን ደስ አላቸው። በጣም ደስ ይላልና ለዛ ነው ራሷን አስረግ። ግን እሱም አላሰበማ እንደዚህ ታደርጋለች ወይንም ራሷን ተፈታለች ብሎ አላሰበም። ምክንያቱ ተንከባላ ሶፋ ጀርባ ስለሆነች በቃ እቺ ልጅ ምንም አላደረገችም ብሎ ነው ያሰበው። ግን እሷ አስባ ነበረ። እጇን ትንሽ ነው ለማስመሰል ያሰረችው እንጂ በደንብ አላሰረችም። እና እንደዛ ነው። ብቻ ዛሬ በቃ ብዙ ነገር ተፈጠረ። ገኒና ናተንም ተጨቃጨቁ። በዚህ ላይ በቃ እኔ አዎ፣ እኔ የቤዘን የቤዘን ንብረት ፈልጌ ወይንም ደግሞ ጥሩ ህይወት ፈልጌ ነው ቤዘን ያገባታለሁ። ናተን እራሱን እየደበቀ ነው። ግን ገኒ ይመስላታል። ደግሞ ጽዮን ለገኒ አስረዳችሁ ማለት ነው። አሁን ገኒ ወንድሜ በጣም ተጎርቷል። እስኪ ወንድሜ ወንድሜ አይተኛም፣ እንደዚህ ነው የሚያድረው ብላለች እና ብቻ ተገዶ ይሆናል ቤዛን ያገባት እንጂ ወዶ አይመስለኝም፣ ሁሌ ጭንቀት ነው ብላለችና ግን ገኒ ቢጠይቀውም አልነገራትም። አዎ እኔ የፈለኩት ናታ ኤፍራታ የራሷን ሕይወት አላት ሄጅ አለው ብላ ጽፋለች እና እኔ ደግሞ ዝም ብዬ ብቻዬን በዛ ላይ ቤት አጥቻለሁና ዝም ብዬ ከሚቀመጥ ብዬ አገባዋት ቤዘን በቃ እንደው ተመችቶኝ እንድኖር ቤዘን አገባዋት አለ አለውና ይሄ ስመልስልኝ ራሱ አለቀሰች። ገን እውነት አላት ግን ቢሆኑም ግን ትልቅ እውነት ያለው ማጋ ነው ናታንጋ ነው አንቺም እኮ በራስሽ ነው የተናደድሽው። ምክንያቱም ያ ጊዜ ፉዬ አጠገብሽ እያለች እናትሽ ነኝ ብለሽ አልነገርሻትም። እሷ ስታለክሽ ብቻ አንቺም ታለክስ ነበር። ግን ይሄ ምንም አይጠቅምም ብሎ መለሰለት ማለት ነው። ገኒ ምንም ማድረግ አትችልም። ብቻ ከባድ ነው። በአሁኑ ሰዓት ውስብስብ ነው እና በዛም ደግሞ ዛሬ ብቸኝነት ስሰማት ወደ ድሮ ጓደኛ ደውላ ታገናኙ ማለት ነው። ጽዮንም ርቃብኛለች። ምን እንዳደረኳት አላቅም። በችግሬ ጊዜ እንኳን አጠገበ አልቆመች ማለት ምክንያቱም ያደረገችው ሳማቻ በጆሮ ነው የሰማችው። ጽዮን ሁሉ ነገር ከገኒ ገረም ሲያወሩ፣ እንደገና ከይፋት ጋር ሲያወሩ፣ ናተን ለጥቅም እንደሆነ እንደተጠቀመችባት በህሌ እንደእንትን እንደሆነ ሁሉም ነገር እና አሁን ለወንድሜ ነው የቆመችው ማለት ነው ጽዮን ላዛ ነው የራቀችው እና አሁን ብቻዬን ነኝ። ድጋሜ ግን ድጋሜ ድጋሜ ወልዳለሁ እያለች ነው ጉድ ድጋሜ ከሱ እውነተኛ ልጅ አረግዛለሁ እያለች ነው። እንዴት ልታስደፍር ምንድን ነው ልትደፍሪ ነው ወይስ እንዴት ነው እያለች ነው ጓደኛ። እውነት ነው በፊት በእንትን በመድኃኒት አስተኝታለች። አሁን ደግሞ በምን ይሆን በምን ይሆን ግን እና ብቻ የቤዛ ነገር አሁንም አላቆመችም። የድሮ አልበቃትም፣ የድሮ አልበቃትም። በጣም ይገርማል። ድሮ ያ ሁሉ ነገር ሰርታ ከዚህም አልተማረችም። አሁን ደግሞ የሰው ያልሆነ ላይ አሁንም ድጋሜ እወልዳለሁ እያለች ነው። የመጀመሪያ መቼም የውሸት እንደሆነ ከሌላ ሰው አርግዛ ያስተዋወቀችው ያጓደኛ ናት። ይሄኛ ይፋት ማለት ነው እና ሁሉንም ምስጥር ጓደኛው ስለምታቅ አሁን ደግሞ ትክክለኛ ልጅ ከናታን አረግዛለሁ ባሌ ነው እያለች ነው። እሱ እዛ ቤት መቀመጥ ራሱ ሲኦል ሆኖበታል። ደግሞ ከሷ ጋር እንዴት ይተኛል? እና የቤዛ ምኞት ከንቱ በቃ ሁሉ ነገር ከንቱ ነገር ነው የምታሰበው። ትክክለኛ መንገድ ስለማትድ ምንም ነገር አይሳካለት እንዲካን ብቻ። አሁን ገና ከዚህ በላይ ታለቅሳለች። ከዚህ በላይ ገና ብቸኛ ይሆናለች። ሁሉም ሰው በአንድ በአንድ ርቆታል። ማን አላት? ሉሊትም ከሆነች ጥሩ አይደለችም፣ ለሷም ጥላት ናት። ኤፉዬ የለችም። እንግዲህ እንደዛ ነው። ብቻ ዛሬ ደግሞ እፍራታ እኔ በፊትም አውቄ ነበረ ቁልፍ ያለው ኤፉዬ ጋ ነው ብዬ ነበረና እሱ ይፋት ስለ ስለ ናታን እያወራ ነበረ። እሱ ምንድነው ናታን ሊጋለው ነበረ እሱና አምጡ ዛሬ ብሎ ለሰራተኛ ስደውል ኤፉዬ ትሰማለች። ዛሬ ደግሞ እራት። አብረን እንባላለን። ዛሬ ፋ አረግ ፈታ አረግሻለሁ ስላት ለ ለኤፍዬ አዘነች። እንደገና ደግሞ ወደ ዱሮ እዛ ሴተኛ ዳሪ ጋር ሊወስዳት ነበረ እዛ ልመለስም አሁን ለምንድ ማት ፈታኝ ናታንም ሁሉም ነገር ወስደባ ወስዶበታል እና ለምንድን ነው ወደዛ ማት ማት ለቀኝ ለምንድን ነው ብላ ስትጠይቀው አንቺንማ በቀላሉ አልለቅሽም ገና ወደዛ ወደ ሴተኛ ዳር ትመለሳለች እያላት እሷ ምን አደረገች? እሱ እያወራ የሆነ ብረት አንስታ ወጋችሁ ማለት ነው። እግር ስትወርጋ እሱ ወደቀላት። ሲወድቅ ጊዜ በቃ በዛው ደገመችበት ማለት ነው። ጭንቅላት ስትመታ ራሱ ይፋት ራሱ ሰሰተው እሷ ምን አደረገችው? ወጣችሁ ማለት ነው። ወጣችሁ እና ስትወጣ ግን ማናገኘችው ጽዮን ባለፈው ስልክ ዞ ሲሄዱ ስለ ሰው ይሄ ስለ ሰው ስለዚህ ሰውዬ አይተዋለች እና በቃ እስኪ ሊከታተለው ምን እንደሚሰራ ምን እንደሚያደርገው ብላ እሱን ቤት ብትመጣ ማናገኘች፣ ኤፉየ ሮጣ ስትወጣ ኤፍራታ ኤፍራታ ብላ ስትጠራ፣ ኤፍራታም ደግሞ ከዚህ መሄድ አለብን ምክንያቱም አንቺም ተባባሪ ነሽ እዚህ ምን ትሰራለሽ ከዚህ ሰውዬ ቤት ምን ትሰራ ያለች ብላ ስትጠይቀው ኤፍራታ ሁሉ ጽዮን ሁሉ ነገር እነክርሻለሁ። አሁን ናተን በጣም ችግር ውስጥ ነው ያለው ከዚህ መሄድ አለብን ብላ ተያይዞ ሄዷል። እንግዲህ ፈጣሪ ብቻ እየጠብቃቸው እሱም ደግሞ ስናቃ ማለት ነው። እዛ ራሱን ስቶ ነበረ ስናቃ ስናቃ ብቻ ለሰራተኞቹ ደውለው ጣፍታለች፣ ኤፍራታ ጣፍታለች። አሁን ፈልጉት እንደገና የትም እንዳትሄዱ እንዳትሄድ ጠብቁት እና ምክንያቱም ሰው ካመለጠች እኛ አለቀልን፣ ብሎ መልእክቱን አስተላልፏል ማለት ነው። እንግዲህ ፈጣሪ የጽዮንም የእፍራታንም ፈጣሪ እንደሚጠብቃቸው ተስፋ አለኝ። ናታንም እንደዛ ከዛ ከወጡ በቃ ድራማ አለቀ ማለት ነው። ሰላም ይመጣል እና ውዶቼ አመሰግናለሁ። ላይክ ላይክ አድርጉ። ቻው።